እጅግ ቀፋፊ ቀፋፊ ነገሮችን አሁን ላይ ሳነብ አይምሮ የተረበሸ ሰላም አጣዊ። ምክንያቱም ይሄን ቆሻሻ ነገር ባነበብኩ ቁጥር በቃ እየዘገነነ ይመጣ ማለት ነው፣ እየቀፈፈ ይመጣ። ስለዚህ ያለኝ አማራጭ ምንድነው? በቃ ይህንን ሰውዬ ልቶ ይሄ ሀምሳ ፐርሰንት ህል ከሰሙ የዜና ህል ስለዚህ ሰውዬ ስለነ ሰባዎች የዜና ህል ከሰሙ ይበቃል ብለን ያለፍ ነው። ሰባዎቻችሁን አልነካናቸውም ገና እጅግ ጸያፍ ጸያፍ ልምምዶቻቸውን አላነሳንም። እንዲሁ ነው ነው እንዲሁ ነው ያለፍ ነው። ስለ ቀፈፈም ማለት ነው እዛ ውስጥ ከገባን። እጅግ ገና ያልነካናቸው ናቸው ያልተጠቀሱ በጣም ቆሻሽ ልምምዶች አሉ። እና እሺ፣ ቀጥል ሙልቀት። ከዛ በተረፈ ያው አብዛኛውን ጊዜ ያለመረጃ ነው ያለመረጃ ነው እየተናገረ ያለው የጥላቻ ንግግር ነው። እስልምናን እና ነብዩ መሐመድን በግል የመጥላት ይዘት እንጂ ምንም አይነት ነገር ያለመረጃ ነው ያወራ ያለው እና ሕዝበ ክርስቲያንን ይሰማል። ሰማ፣ ስልክ እየገባብህ ነው። ይቅርታ ስልክ እያስቸገረኝ ስለነበረ ነው። እስታክ እያደረገ ስልክ እስታርክ ያደርጋል። እና ያለመረጃ ነው ያወራ ያለው። እና ሁሉም ክርስቲያንን አይወክልም። ሁሉም ክርስቲያን እፎይ አይደለም። ክርስቲያኑን እፎይን የሚቃወም ግለሰብ አለ ምናምን የሚል ነገር ሲመጣ ያደረግኩት ነገር ቢኖር አንድ ነገር ነው። ዛሬም ቢሆን ሁሉም ክርስቲያን እፎይ ነው ስል እዛው አቃቢ ሕጉ ምንድን ነው እዛ ያለው መስካሪ ያዘ። ሁሉም ክርስቲያን እፎይ ነው እያለ ነው ምናምን አይነት ነገር መጣ። በተረፈ የቀረው ነገር ቢኖር ነብዩ መሐመድ የግድያ ዘመቻ አላደረጉም። ኦኬ የግድያ ዘመቻዎች እንዳደረጉ እጅግ በጣም ብዙ ቦታዎች ማሳየት እንችላለን። እጅግ የትኛውንም ሀገር ቱርክ፣ ሮማን፣ ሮም የተለያዩ ሀገራት ላይ ዘመቻዎች እንደሄዱ ምድር ሁሉ ለመሐመድና ላላህ እስክትገባ ድረስ እንድትዋጉ ታዝዣለሁ። ሳይ ሙስሊም ሀያ አንድ ጀምሮ ሀያ አንድ ሀያ ሁለት ሀያ ሶስት ሰዎች ሁሉ ላ ኢላሀ ኢለላህ መሐመድ ረሱሉላ እስኪሉ ድረስ እንድዋጋ ታዝዣለሁ ቅዱሱ ጅሃድ ብሎ እንዳወጀ ማሳየት እንችላለን። የጦር አዋጅ አላወጀም ጦርነት አልሄደም ማለት፣ በአስር ዓመት ውስጥ ወደ መቶ ጦርነቶችን አካሂደዋል። መቶ ጦርነት አካባቢ ከሰማኒያ እስከ መቶ ነው የሚገመተው። ቼክ አድርጉት ወገን ላይ ሄዱና፣ መሐመድ በሳለፈበት እድሜ ውስጥ ስንት ጦርነቶች ተካሂደዋል ብላችሁ ቼክ አድርጉ። በስለምናንት ውስጥ ከሰማኒያ እስከ መቶ ምናምን ከሰማንያ እስከ መቶ ድረስ ነው ጦርነት ያካሄደው። ይሄ ሰውዬ ጦርነት አላደረገም ማለት ዘበት ነው። ወደ 29 ጦርነቶች ራሱ እንደመራቸው ራሳቸው ያምናሉ ማለት ነው። የጦር ዘረፋዎች ምዕራፍ ራሱ ስምንተኛው ሱራ የጦር ዘረፋዎች ምዕራፍ ነው የሚለው። እነ ታቡክ ካይበር በራሱ እንትን ያላቸው ማለት ነው ያፈራረሳቸውና ወደማቸው እነ ባኑ ቁረይዛ ህዝቦቹን እንዳለ ጠፋባቸው። የአይሁድ እንትኖችን ማለት ትራይቦች ቀጥልሽ። በተረፈ በቃ ምንም ቀጥለው ነገር የለም። ገና ለሚቀጥለው ብይን ስላለ ነገሮቹ መልካም እና ሰዎች ቃን ይ የመጨረሻ ግን መረጃዎች ለአንተ ስልክ እየደረሰልክ አይደለም፣ እና ክፍት ይሆንልኝ እሺ ኦኬ፣ ቴክስት ላርግልሽ። ኦኬ ቴክስት ማድረግ አልችልም አሁን። አዎ ስወጣ ቴክስ ያደርግላለኝ። እሺ መልካም። እሺ እሺ፣ በርታሽ። በጸሎት አስቡት። ሌላም የምንፈልገው አለ ከዚህ ከኦዴንሱ በቃ። እነዚህን በውስጥ መረጃ ቴክስት አድርግልኝ እና በውስጥ ነገሮችን ላክልኝ፣ መረጃዎችን በውስጥ ላክልኝ። ኦኬ፣ ከኦዴንስ የምፈልገው ነገር አለ። ኦዲዬንስ ምንም ፈልገው ነገር ጸሎት ብቻ አድርጉልኝ። ያው በዙሪያዬ ትንሽ አስቸጋሪ ነገሮች አሉ። በግል ጥቃትም ለማድረስ አሉ እንደዚህ ብዬ ማልነገራቸው ለከንቱ ዳስ ይሆናል ብዬ ማስቦ ስለሆነ የማስፈራራት ምናም የተለያዩ ነገሮች አሉ። ጸሎት ብቻ ነው ከእናንተ የምፈልገው አበርቱኝ። እግዚአብሔር ይስጥልኝ። እሺ በርታ፣ እግዚአብሔር እርዳ። በድል ትወጣለ ብለን እናምናለን። አክቹዋሊ እኛ ብንታሰር ምን መርጥ ነበር ባይዞ፣ ብንታሰርም ምንም እንትን የለብንም። ምንድነው እሱ እነሱ ግን እኛ ላይ በላይ እንዲሆኑ ያለመፍቀድ ጉዳይ እንጂ፣ እንደው ህግ ፈልጎን እኛ ታሰሩ ቢለን ችግር የለብንም። ህግ ፈልጎን መንግስት ፈልጎን ምናምን ነገር ኑ ታሰሩ ቢለን ችግር የለብንም። እስር ቤት ያሉትን ሙስሊሞች እዘናቸው እንወጣለን፣ ነፃ እናወጣቸዋለን። ለታሰሩት ወንጌል ይሰበክላቸዋል ማለት ነው ልክ እነ ጳውሎስ እንዳደረጉት ማለት ነው። የታሰሩት ነፃ መውጣት እንዲሆን እናደርጋለን። ኤኒዌይስ ጅማሌም በጣም ብዙ ነበር የታሰሩብን። አይ ቲንክ የቀረ ያለ አይመስለኝም። ተለቀዋል። እዛ አሉት ተለቀዋል። በዚህ መጠን እንግዲህ እነሱ እየተፋለሙን፣ በዚህ መጠን እያሳደዱን እንኳን ወንጌልን እንሰራለን። በዚህ መጠን ነው እውነታን የሚሸሹት። በዚህ መጠን ነው እውነታን መጋፈጥ ማይችሉት ሰዎቹ እስልምና ማለት በዚህ መጠን ፍርክስክስ የሚል በተራ በቃ በተራ ቲክቶከሮች የሚፈራርስ ሃይማኖት ነው። በተራ ቲክቶከሮች እዚህ የተሰባሰብነው ቲክቶከሮች ቲክቶክ ላይ የምንሰራ አብዛኛው ፓርሻሊ ስራ እየሰራ ሴቶቹም፣ እዛ ሰው ቤት አረብ ቤት እየሰሩ በትርፍ ጊዜያቸው የሚሰሩ ናቸው። ስራዬ ብለው እንኳን የሚሰሩ አይደሉም። በተራ ቲክቶከሮች እንዲህ መናጋት የሚችል ሃይማኖት መሆኑን ማሳየታችን በራሱ ለኛ ቆማቸው ተጨበጭቡልንም። እንዲ ለስንት ለሺህ ዓመታት ገነባ ነው ያሉትን ካብ በጠጠር ማፈራረስ ምንችል ነን። ይሄንን ጸጋ የሰጠን ደግሞ ክርስቶስ ነው። የምሬን ነው እምላችሁ፣ ከኛ ይሆን አይደለም ይሄ እነሱ ፕሮግራም ይዘው ቴሌቪዥን መድበው ጣቢያዎች ይዘው ክርስትናን አታክ የሚያደርጉ ለዘመናት በየመስጊዳቸው ላይ የንጽጽር ኮሌጅ፣ ዩኒቨርሲቲ ከፍተው ለዘመናት ሰርተው በየመንገዱ ላይ አውጥተው ስንት መጽሐፍት ጽፈው ስንት ፕሮፓጋንዳ ሰርተው ታንክስ ለቲክቶክ ምስጋና የሆነና ካምፓኒው እንዲህ መናጋት እንደሚችል አሳይተናችኋል። ደግሞ ተሟልተውልን በቴሌቪዥን ብንመጣላችሁ እንደናንተ በሚዲያው በእያንዳንዱ ሚዲያ ብንወጣባችሁ እንደናንተ ድራማ እንሰራም። እንደናንተ ድራማ በመስራት አይደለም፣ ስለ እውነት እውነትን ብንመሰክር ዜሮ እንደምናስቀራችሁ እናውቃለን። ዜሮ ማለት ነው አሁንም አይቀርም። እናንተ አስፈራሩ፣ እኛ ግን ሰዎችን ወደ ሕይወት እናመጣለን ጀማል እና ቢኒ አላህን ያየ የለም ሊዳሰው ሊጨብጠው የቻለ የለም ነው። ግን አሁን ለነብዩ ለምን ተገለጠ? ወይም ለምን ታየ? ለምን ነካቸው ነብዩን ከሆነ አክሴፕት አደርግሻለሁ። ነብዩ እንግዲህ የሄዱበትን በፈጣሪ ፈቃድም ስለሆነ ኦኬ፣ እሳቸው ደግሞ ያው የተመረጡ ሰው ስለሆኑ መልክተኛ ስለሆኑ ኦኬ ያ ነገር የተደረገላቸው በሪል ቦዲ ነው ወይስ ሲምቦሊክ ነው? ልክ ኤንጅሎች እንደሚያደርጉት ያው ሲምቦሊክ ፎርም ነው ወይስ ሪል ቦዲ ነው ነው እኔ እያልኩሽ ያለሁት ያን አለ አለም እኔ አላቅም፣ ወላ ቢላ እኔ አላቅም ይሄን። ኦኬ ወንድማችን ካላወቅ ምንም ችግር የለውም፣ አናስጨንቅም። በጣም ብዙ እና ኢብኑ ተይሚያም የተናገሩት አለ ጸጉሩ ፍሪዝ አድርጎ አረንጓዴ ጃባ አድርጎ ምናምን ይታያል እና አይቶታል። መሐመድ ሙሉ ለሙሉ በጣም ብዙ ነው። ይሄ ሁሉ ሀዲስ እንግዲህ እንግዲህ ስለ እሱ ምን አለ መሰለ ሞር ስናጠ ነው። ምን አለ አሁን ፊዚካል፣ አካላዊ አንድ ነገር ልጠይቅህ። እንግሊዝኛው በደምብ ትችላለህ አይደለም? አይ ሶ ማይ ሎርድ ኢን ደ ሞስት ቢዩቲፉል ፎርም ማለት ምን ማለት ነው? እስኪ በአማርኛው ንገረኝ። ኦኬ እዚህ ጋር ምን አለ መሰለ እንግሊዝኛውን ለእኔ አዚ ሰኮንድ ላንግዌጅ ነው። አማርኛ የመጀመሪያ ቋንቋ እና ሁለተኛ ቋንቋ ነው እንግሊዘኛ። ምን አለ መሰለ፣ መንካት ማየት ማለት ኢን ዘ ቢዩቲፉል ፎርም ካለ በቃ ኦሬዲ አይቶታል። ደግሞ እሱ አይቶታል ብቻ አይደለም የሆነ ፌልት የምታደርገው አይ ፌልት ዘ ኮልነስ ኦፍ ኢት ቢትዊን ማይ ኒፕልስ ይላልና፣ በድሮቹቹ መካከል የእጁን ቀዝቃዛነት ፌል አድርገው ያለው ካለ የሆነ ፊዚካል ፎርም ወይም ደሞ እንደኔና እንዳንተ በሰው አይነት ፎርም ተገልጦለት ነው ነቢዩ መሐመድ ያየው። እዚህ ጋር ኦኬ። ያ ፎርም እኮ እኔ እኮ እያልኩ ያለሁት ያ ፎርም ታዲያ፣ ሲምቦሊክ ነው ሪል ነው? ባንታ ረዳድ ነው ሪል ነው። እንዴት ነው ሪል የሆነው? እስኪ ንገረኝ። በዚች ጋር ሪል የሚያደርገው ይሄ ወርድ አለ፣ ፌልት አለ። አንድ ሰው እኔ አንተን ስነካ ነው ፊል የምታደርገው። ገብቷል አይደለም? ላአልካምኮ፣ ለምሳሌ አሁንልማረዳንም አንድ ጊዜ አዳምጠኝ፣ ና አንድ ጊዜ አዳምጠኝ። አሁን ለምሳሌ አንተ በምታምነው እምነት ፈጣሪ መላእክ እን ሊልክልህ ይችላል። ጠባቂ መላእክት ሊሆን ይችላል፣ ምንም የሆነ መላእክት ሊልክልህ ይችላል። ገብቶ አይደለም? አንተ በማታውቀውና በማጠብቀው ሁኔታ የአካል ተገልጾ፣ በሰው መልክ ተገልጾ ሊነካም ይችላል። ሊያወራም ይችላል። ሊበላ ይችላል። ሊጠጣ ይችላል። የፈለገውን ነገር ሊያደርግ ይችላል። ግን አንተ የሱ ቅርጽ፣ አንተ ያየህበት ቅርጽ ነው እንጂ ሰው ፎርም ይዞ መጣ የምትለው የሱ ኦሪጂናሊቲው ያ መሆኑን አንተ እንዴት ታውቃለህ ነው የኔ ጥያቄ። ኦኬ፣ ምን አለ መሰለ ይሄ ሁሉ ወደዚህ የመጣ ነው ምንድነው፣ እውነት አንዳንድ ነገሮችን ክላሪፋይ ልታደርግልህ ልፈልጋ ነው እንጂ ቶፒካችን ሲጀመር ጅብሪል ሰው ሆነ ነው። ከፈለክ በዛቱ ዲስከስ እናድርግበት ምትል ከሆነ እኔ አም ሬዲ በፊዚካሉ ነው ነክቶት ነው የምትል ከሆነ እኔ ሬዲ ነኝ። ኤኒ ታይም ከፈለግ ዲስክስ ልናደርግበት እንችላለን። እኔ እኮ ማለት ያው እናንተ ትኩረታችሁ እዚህ ላይ ስለሆነ ወደዛ ትሄዳላችሁ። ቆይቆይ ለመረዳዳት ስለሆነ እኔ ያልኩት መረዳዳት ሲሆን ደግሞ ኦኬ፣ እናንተ በራሳችሁ መጽሐፍ የምትረዱት ነገር አለ፣ እኛ ደግሞ ይህን የምንረዳበት ነገር አለ ከዛ ጋር እና ያይዘውን ናብ የዘፍጥረት ያለው መጀመሪያ ሳነሳ ከለከላችሁ። እኔ በጣም ፎርማሊ ቅን በሆነ ለመረዳዳት ነው ምሳሌ ያነሳውት ለምንድን ነው ስላሴ ለአብርሃም ከተገለጹለት ኦሬዲ አይቷቸዋል ታጥበዋል ወደ ቤት አስገብቷቸዋል ምግብ በልተዋል አካል አላቸው ፊዚካል የሚታይ ሶስት መሆናቸውን ለይቷል ሶስቱም ታጥበው ቁርስ በልተዋል ኦኬ የሚበላ እንግዲህ የሚጠጣ የሚታጠብ አሁን አንተ እንደምትለኝ ነው አይደለም አካል ያለው እጅ ያለው እግር ያለው ነው አይደለም የሚንቀሳቀስ ነገር ግን ነገር ግን ቆይዳ አላስጨርሰኝ። ኦኬ ወልዲ በሰው የሰው ስጋ ለብሶ ውህደት ፈጥሮ የፈጠረውን ስጋ ኦኬ የራሱ ባህሪና ገንዘብ አድርጎ ባህሪ፣ የራሱ ንብረት አድርጎ ተገለጠ ትላላችሁ። ኦኬ ምንም ችግር የለም። ለሱ ያስከዳን ያ መልክ የሰው መልክ ይዞ ነው የመጣው። የሰው ስጋ ለብሶ ነው የመጣው። ምንም ችግር የለም። አብ ደግሞ አልታየም መንፈስ ቅዱስ አልታየም። ነገር ግን እነዚህ አካላት ስጋ የላቸውም እንደዚህ እንደኛ የሆን ማለት የራሳቸው ምንነት አካል የላቸውም ሳይሆን እኛ በስጋ ዓይን ልናየው የምንችል ፊዚካል ቦዲ የላቸውም። ግን ለአብርሃም መታየታቸው አይ አብም ወልድን ይመስላል ወልዲም መንፈስ ቅዱስን ይመስላል ሁላቸውም በስጋ መታየት የሚችሉ አካላት ናቸው የሚል ድምዳሜ አያሲዝም። ለአብርሃም ነው ያ ነገር የተደረገለት። ለአብርሃም ሲባል ነው የተደረገለት እያልከሆነ ኦኬ እንደዚህ የፈታ ካለ የቤተ ክርስቲያን አባት ኤኒታይም ልከፍትልህ ዝግጁ ነኝ። ካለ ግን አንተ እያወራህ ያለው ምንድን ነው? ከዚህ ርዕስ ወስተን ምን አለ ነገረ ክርሱ እናውቃለን እኮ ለሁለት ተከፍሏል። ጉሯው አለ የለም፣ እሱ ችግር የለው። እና ኒው እሱ እናንተ ሊሆን ይችላልና፣ በእናንተ በምትረዱት አንግል ትፈቱታላችሁ። አሁን ግን እኛ ጅብሪል ላይ ነው ጥያቄያችን። ወንድም እኔ እያልኩ ያለው ነብዩ ራሳቸው አላህ ይሄን ይመስላል ገጹ ቅርጹ ምናምን ብለው አይደለም የተናገረው ተናግረዋል። እናንተ ክርስቶፋኒ እንደምትሉት የመገለጥ ነው። አሁን ሲምቦሊክ ነው እንጂ ይሄ ሪያሊቲውን የሚያሳይ ምንም አይነት ነገር የለም እዚህ ጋር እያልኩ ነው። እሺ፣ ቆይ ቆይ፣ አንዴ አንዴ። ኢቨን እንኳን ፎርም አስቀምጦ በጎልማሳ አረንጓዴ ልብስ ለብሶ አረንጓዴ ሜዳ ላይ አየሁት እንዳለ ሁሉ ይሄን ሁሉ ማንሳት እንችላለን። ስለዚህ ሲምቦሊክ ነው የሚል መጽሐፍ ላይ አምት ማሳየት አትችልም። ሌላው ግን እምለው ምንድነው ኢብን የስሜት ሐዋሳቶችን እንኳን ጠቅሶ አየሁት ካለ አየሁት ካለ አይቶታል በምን በአይኑ? እሺ ቅዝቃዜውንስ ፌልት አድርግ ያለው ካለ ከአምስቱ የስሜት ሐዋሳት በየትኛው ተጠቅሟል ማለት ነክቶታል ዳሶታል፣ ቅዝቃዜውን እንኳን ተሰማኝ ካለ። ስለዚህ ይሄ ፊዚካሊ ቃል በቃል የተቀመጠለ ፊዚካሊ እሺ። መጽሐፍ ላይ እንደው በምሳሌ እናገራለሁ የሚልበትን እንኳን ማሳየት አትችልምእና ምሳሌ ነው እንዳትል ማለት ነው። የተጠቀማቸው እንኳን ራሱ አይኑን ተጠቅሟል። በአይኗ አይቼዋለሁ አለ። ሁለተኛው ቅዝቃዜው ተሰማኝ፣ ደረ ልቤ ውስጥ ሁሉ ተሰማኝ ቅዝቃዜው። ያ ማለት ደግሞ ከአምስቱ ስሜት ህዋሳት አንዱ መዳሰስ የሚለውን አይቷል ማለት ነው። እሺ፣ እንግዲህ ይሄ እያለ አንተ ወደ ሌላ ወደ ሌላ። አይ ወንድሜ፣ አሁን እኮ ቃልም ልጅቷም እኮ በተደጋጋሚ ያነሱትን ይሄው የተለጠፈው ያለውን የደገምከው፣ እኔ እኮ እሱን አልካድኩም፣ አልነካም አላልኩም፣ አላየም አላልኩም። ያየው ሪል መሆኑን አይናገርም። ሲምቦሊክ መሆኑንም አይናገርም። እኛ እንደዛ ብለን አናስተምርም። ሪል መሆኑን ይናገራል። ሪል መሆኑን በሌላ ሐዲስ ይናገራል ይናገራል። ለምሳሌ እንዴ አረንጓዴ አረንጓዴ ልብስ ለብሶ ጎልማሳው ነው፣ በአረንጓዴ መስክ አየሁት ይላል። ሪል ነው በራእይ ነው ፊዚካሊ ፊዚካሊ ሪል ነው እየተናገረ ያለው እዚህ ጋ አውጣና እንየው በቃ እሱን አውጣና እንየው ይሄኛው እዚህ ጋ ምንድን ነው እዚህ ጋ ፊዚካል አለም ሪል አለም እዚህ ጋ ይሄ ፊዚካል መሆኑን የሚያስረዳ ነገር የለም እያልኩ ነው እንዴ አየሁት እያለ አየሁት ሰለማ ጋ እያወራን ነው ብዙ ወራን ማየት ያየኸው ነገር ሁሉ ዳሰሰም ይያላ መላእክት እኮ ተክ ተገልጸውልህ ታያለህ ትዳሰሳለህ ይታያል እኮ መላእክት አይታን እኮ ሰው መስሎ አየው ተላላ አይደለም እንዴ ግን የራሱ ቆል ተላክ ተጻ አይደለም ነው ቆይ ቆይ ፈጣሪና አይደለም እንዴ መላእክ መላእክና ፈጣሪና አንድ ናቸው እያልክ ይዘን መተናል መላእክ ተገለጠ ስንል እኔ እኮ ያወራው ያለው ከፈጣሪ በታች አሉትም በሱ ፍቃዲ በአንተ ማለት ለሰዎች በሚሆን መልክ ፈጣሪ ልካቸዋን የእነሱ ኦሪጂናል ቅርጽ አይደለም። ያ እያልኩ እያወራሁ ነው። ፈጣሪም ደግሞ በሚፈልገው መልክ ለአንተ ሊታይህ ይችላል። እሺ፣ ይታያል ማለት ነው። በሚፈልገው መልክ ሊገለጽልህ ይችላል። ያ ማለት ግን የእሱ ቅርጽ ነው ልትል አትችልም። አይ እሱን ተው። ምክንያቱም አይቶታል። ምን ነው አንተ ቅርብ ነው የምትለው፣ ሀቢቡላህ የምትለው እሺ ይህን አይቼዋለሁ ዳስሼዋለሁ እያለ አንተ አይ አላየኸውም፣ ምሳሌ ነው ያለህ እንጂ አላየኸውም፣ አልዳሰስከውም ብለህ ትከራከራለህ። እንደ የኖረው ያለ ወንድሜ አንደኛ ስሜተው ያትሆን። እኛ እየተወያየን ነው፣ ውይይት ነው። የእኔን አረዳድ ነገርኩህ፣ እመንልኝ እያልኩ አይደለም ግን፣ አንተ የራስህ አረዳድ አለህ አይደለም። እንደዛ ነው ውይይት ነው። አንተ ከስሜት ነፃ ሆነና እኔ እያልኩ ያለው ነክቶታ ነው አይቶታል በቃ ተዳስሷል። ቀዝቃዛ ነው ብሎ ነገረ የስ ስሜት ህዋሳቱ መጠቀሙን እኔ የካልኩህ አይደለም። ሪያል ነው የሚል የለም ሲምቦሊክ ነው የሚል የለም አልከኝ አንተ። እኔም ሪል የሚል የለም እያልኩ ነው። አሁን ፈጣሪ በሚፈልገው መልክ ለሰዎች ይታያል እያልኩ ነው። ሪል የሚል የለውም ስትል ምን እያልክ ነው? እኮ ነው ሪል አለ ሪል ነው እያለ ምክንያቱም አየሁት ነው እያለ ማማር ስለሆነ አንተ ያነሳውን ጥቅስ አምጣውና አሁን እንግዲህ አሁን አንተ ያነሳው ጥቅስ ደግሞ ይሄን የሚያጠናክርልህ ከሆነ ክፈትና እንየው። እሺ፣ እዚህ ጋር ያለው ምን እናረከው? ከዚህ ጋር ያለው ያው ቃልም ስላለ ልጅቷም ሌሎችም እየሰሙ ስለሆነ ከዚህ የተሻለ ነገር የለኝም። ለኔ አረዳድ እንደዛ ነው። አሬ ነው እኛ አስተምህሮት ምን መሰለህ፣ አላህ ይሄን ይመስላል፣ እጆቹን እነዚህ ይመስላሉ፣ አይኖቹ እንደዚህ ይመስላሉ፣ የምናውቀው ነገር የለም እያልኩ ነው። በቃ ያ ማለት ግን የራሱ ምንነት የለውም። ቆይ የራሱ ፎርም የለውም፣ የራሱ ምንነት የለውም እያልኩ አይደለም። ያ ፎርም ግን እሱ አምሳያ የለውም። አምሳያ የለውም ሲባል ምንድን ነው፣ አምሳያው እኛ እናውቅም። ይህን ይመስላል ብለህ መናገር አትችልም። እና በምን መልክ አይቶት ነው አየሁት፣ በቆንቆንጆ ሆኖ እንደውም የተዋበውን አየሁት ማለት። ሞስት ቢዩቲፉል ፎርም ማለት በቃ ውብ ሆኖ አየሁት ማለት። ውብ ሆኖ አየሁት ማለት እንግዲህ፣ በእለሱ በተገለጸለት በጣም ውበት በሆነ ነገር ተገልጾለታል። በቃ ይሄ ነው እኮ ምን ምን፣ ለምሳሌ በምን ፎርም መጥቶ ፎርሙን ኮንዛይን ነው በጣም በሚያምር በሚያምር ሀንድ ሰም እኮ ለሰው ነው አንድ ሰም የምትለው ወይስ ለዝንጀሮ ለጦጣ ነው አንድ ሰም የምትለው? ዝንጀሮ እያወራን አይደለም እባክህ ወንድም የፕሊስ ተረጋጋ። ሰው እኛ የምናወራው ስለፈጣሪ እኮ አንድ ሰም ሲል ስለምን እየገለጸ ነው? the ይሄ እንግዲህ አሁን እኛ የምንጠቀመው ታውቃለህ እንግሊዝኛ መቼም ብዬ ተስፋ አደርጋለሁና ሞስት ቢዩቲፉል የሚያየው በቃ ውበትን ነው እንጂ የሚገልጸው ቅርጹ ይህንን ይመስላል እንደዚህ ነው ይሄ ከ40 ቀን ነው 50 ቀን ነው ስለ እያለ አይደለም እኮ አይ ስለ ውበቱ አሁን ስለ ውበቱ ካነሳ ስለ ውበት ስታነሳ አንተ ስለ ምን አይነት ውበት ነው የምታነሳው የተገለጸለትን ያየውን በዛ መልክ ተገለጸለት እኮ በሰው መልክ ሳይገለጥለት መቼም በቆንጆ ሆኖ አየሁት አይልም አይደለ በቆንጆ በምንም መልክ ይሁን ሰው ብቻ እኮ አይደለም ቆንጆ በጣም በጣም ቆንጆ ቆንጆ ነገሮች አሉ ሰው ብቻ አይደለም በምንም ቆንጆ ፎርም አይቷል እሱ የዝንጀሮም ቆንጆ አለው ላላ። በቃ ቃል ቀጥል። ይቅርታ። ኦኬ፣ ወንድማችን በቃ እሱን ሌላ ጊዜ በደንብ እናየዋለን። ከክሪስቶፋኒ ከፈለግ ከክርስቶሎጂ ጋር እያነጻጸር በደንብ እናየዋለን። ካሊፍ ሰው ዛሬ የኛ ይሄኛው ላይ ዲቴል የሆነ መልስ አላገኘውም፣ ስፔሻሊ የሚስካልት መሳቢ ላይ ጅብሪል መጥቶ ፕራይቬት ፓርት ሙሉ በውሃ አጥቦ አሳይቶታል ለነቢዩ መሐመድ። እና ይህንንስ እንግዲህ በምንድን ነው የምትለው? ይህንን ይህን ግልጣት ወንድሜ፣ ቃል እውነቱን ለመናገር እኔ አሁን ከዚህ በላይ የምለው ስለሌለኝ፣ ግን የሆነ ኡስታዝ አለ፣ ሼር አደርግልሃለሁ። አሁን ከገባ ምናልባት የተሻለ መንገድ ያስረዳሃል። እሱ አንተ እንደምታስበው ይሄ ምናባዊ ነው ወይስ ላይክ በግልጽ በግልጽ ነው? አሁን ምን አባዩ? እኔ እኮ መጀመሪያ ስለ ልጅቷ ስመልስ ሰምታኝ ከሆነ አልነበርኩም ከታድልኝ ኦሪጂ ፕሮብለም አሁን ፕረዘንሱ ራሱ ፕረዘንሱ ሪልም ቢሆን እያልኩ ነው ገብቷል አይደለም? ኦኬ፣ ሪልም ቢሆን ፈጣሪ ስለሆነ አምላክ ስለሆነ ከነብዩ ጋር የተገናኘው ፈጣሪ ደግሞ በሚፈልገው መልክ ለሰዎች ይታያል፣ ይገለጻል። ያ ማለት ግን እሱ የተገለጸበት አንተ ወይም እኔ ፈጣሪን በተገለጸበት ያየንበት ክርስ የእሱ ቅርጽ ይሄ ነው ብለን አያስይዘንም። ለእኛ የተገለጸበት ነው እያልኩ በቃ። መልካም እቺ ጅብሪል ግን እንዴት በሰው መልክ ሆኖ ውሃ በእጁ ይዞ ነው ፕራይቬት ፓርቱን የታጠበውና በቃ ይሄ የታጠበው በምናብ ነው ምናምን የምትል ከሆነም ሜይ ቢ እሱ እጁን በውሃ እንደያዘ ምናም ይናገራል። እንዳሳያቸው ኤቭሪቲንግ ኢቭን ፕራይቬት ፓርቱን ይላልና፣ እኔ እኮ መች አልኩህ። ለምሳሌ አሁን ቆይ አሁን ሰው ነው እንዳትለኝ ማለት ነው። እሺ በሰው መልክ ብለኛ። ጥሩ እንደገና ሱረቱል መሪም ላይ 19 ከ17 ጀምረ ስታነብ ለመሪም ሲገለጽላት ትክክለኛ ሰው መስሎ ተገለጸላት ይላል። አሁን ትክክለኛ ሰው መስሎ ተገለጸላት ሲባል የሰውን አካል ይዞ ኤግዚስት አድርጎ ነው የታያል ማለት ነው። ገብቷል? የሰውን አካል ይዞ ልክፈተው። የትኛው አያ? ምዕራፍ ላውጣው? ምዕራፍ 19 ስንት ቁጥር? አያውን ንገረኝ። ሱረቱን መሪም 17 አካባቢ ጀምሮ የቱ ጋ ነው ያለው? 19 17 እኮ ሱረቱል መሪም 17ኛው አያት ላይ ነው ሰው ሆኖ ተገለጠ የሚል አውጣት፣ ትክክለኛ ሰው ሆኖ ተመሰለላት ነው የሚለውን ለማለት ፈልጋ፣ ተመሰለ ተመሰለላት ይላል። አዎ ትክክለኛ ሰው ሆኖ አዎ ኦኬ። ይሄኛው ለእሷ ትክክለኛ ሰው ሆኖ ተመሰለው ላይ እንዴት ነው ያለው? ምን ፈታው ይነ በቃ አይ ሴም ቲንግ እኮ የምናወራው ስለአንድ መልአክ ነው አይደለም። እኔ እኮ አሁን እሱኛውን ይሄን የምንፈታበትን እኮ የተሻለ አንደርስታንዲንግ እንዲኖርህ እኮ ነው ያን እያወራሁ ያለ። ይሄኛውን አውቀዋለሁ። ለምን ሰው ሆኖ ትክክለኛ ሰው ሆኖ እንደ እንደ ተመሰለላትም አውቀዋለሁ ነው። ቢኮዝ የዚህን ተፍሲር ብናየው ብዙ ታሪክ ነው የሚያወራው። ይሄንን ለጊዜው እናቁበው በቃ፣ ምንም ችግር የለም። ያኛው የምጠይቀኝ ነገርም ከዚህ ልዩነት የለው፣ መመሰል ነው እያልኩ ነው። ስለዚህ ትክክለኛ አምላክ መላክስ ትክክለኛ ሰው ሆኖ መጥቷል ማለት እንግዲህ ያው እንዳንተ አረዳድ ነው። ይሄንን ሰው ሆነ ብለህ የምትል ከሆነም እና ምና ተመሰለ የሚለውን ሆነ ካልክ ተመሰለ፣ እዚህ ላይ እኮ ተመሰለ የሚል የለው። ቀጥታ እሱ ራሱ ሆኖ መጣ ነው የሚለው። ኦኬ ለምሳሌ በሰው መልክ መጣ ሲባል የሰው እጅ እግር ይዞ ፋይና ፍንጫ አንተን መስሎ ፀጉር ኑሮት ነው አይደል የሚታይህ? ግን ያነ አንተ ሴንስ እንዲሰራ አለለም ጸጉሩ አይደለም የሚገረመኝ ብልቱን ታጠበ ይላል እኮ ብልቱን ታጠበ አይደለም ቃልዬ በእናትህ ቆይ ተረዳህ አንተ ትልቅ ሰው ነው በደምብ ትረዳህ ይኸውልህ አሁን አንድ ኤግዛምፕለሪ ሲሰጥ ማለት ነው ኦኬ በሰው ፎርም ከሆነ ለምሳሌ ነቢዩ ሰው ናቸው አይደለ? እሳቸው ምን ማድረግ እንዳለባቸው የትኛው ሶሶ እነዚህን ነገር መሆን አይችልም? ልልሃል ይችላል፣ ነው ማለት አይደል? ግን አሁን አስተምሮቱ ከሚለው አንጻር መልክ መጥቶ ሰዎች ያድን ነው ተብሎ ሆና አስተሳሰብ ታሪክ ከዚህ በተለየ መንገድ ሰዎችን ማዳን አይችልም ወይ ይህንን

ወሎ ሞላ ነው እንጂ። ስለዚህ ያመለኮት ታዲያ ለአብርሃም ተገለጠ ቢሉ ምንድን ነው በሰው አምሳ ያልመጣ እንጂ በመለኮቱ ተገለጠለት የሚል ሀተታ የለም። ይሄ በላ ጠጣ። ስለዚህ ሰው የሚለውን ነገር አያስይዝም። ያልከው ሰው መሆን አያስይዝም። ይህንን ነገር እንግዲህ አንድምታ ትርጓሜያችን አቅርሰን አባቶቻችን ሲፈቱት ምን ብሎ ተናግሯል? ማለት እንትን ነው። ኮንፊውዥን እንዳይኖር ነው። ልቀጥል። ቃል ከይቅርታ ጋር ፍቃደ ከሆነ ያ ያ ያ ደስ ይለኛል። እውነት ምርከቴ ሲናገር የበለት ምግብ እንደምንድን ነው ቢሉ ብሎ አስቀብጧል። ስላሴ በቤተ አብርሃም፣ ሁለቱ መላእክት በሎጥ ቤት፣ ሩፋኤል በጦቢት ቤት የበሉት ምግብ ነው። ስለዚህ አሁን በሁለት ሰዎች አምሳል ተገልጠው ሎጥን ከሰዶምና ከጎመራ ያወጧቸው ይመሯቸው ዘንድ እግዚአብሔር ልኮላቸው ነበር አይደለ። ስለዚህ እነሱን በቤታቸው ሩፋኤል በጦቢት ቤት ምግብ በሉ ቢሉ ምን ሲሉ ነው? ሲል ይሄ ግብረ አካላዊ ነው። ግብረ አካላዊ ነው ማለት ይሄ ሰውኛ በአካል ተገልጦ ለምንስ በዚህ መልኩ ፎርም መረጠ የሚባለውን አያሲዝም ወይም ደግሞ አይመረመርም ሲሉ ከዛ ፐርስፔክቲቭ አንፃር ነው። አሁን ለምሳሌ እኛ አስር የቅድስና ደረጃዎች አሉ ብለን በቤተክርስቲያን አችን አስተምሮት እናምናለን። እነዚህ ደረጃዎች ደግሞ አሁን እግዚአብሔር ሙሴን በእጸባጦስ ከዛ በኋላ አብርሃምን በሶስት ሰዎች አምሳል ከኤልያስ ጋራ በቃል በደመና ምናም ልክ እንደዚህ ቅዱሳን ነቢያትን እንደየደረጃቸው ስለ ይሄ ይበላለጣሉ ሳይሆን እንደነ በሩበት ሁኔታ እንዳሉበት አረዳድ እንደሚ አቅማቸው እንደሚችለው ያክል በተለያዩ በደመና የሚያወራቸው ነበሩ። ከዛ በኋላ ደግሞ በሲና ጫፏ ሳይቃጠል በዕፀ ጳጦስ ሲያናግራቸው ነበር። ልክ አብርሃም በሶስቱ ስላሴዎች በሶስቱ ስላሴ ሶስቱ ስላሴዎች አይባሉም፣ ስቅርታ አምልጦኝ ነው። ሶስቱ ስላሴ በሶስቱ ስላሴ አምሳር የተገለጠው ማለት ነው። እና ይህንን ነገር ምንድን ነው የሚሉ አብርሃም የሚጠብቅ የነበረው እንግዳ ስለነበረ በሶስቱ እንግዶች አምሳል እግዚአብሔር አምላክ ተገለጠለት። ከዛ ምንድን ነው በፊት ሞገስን አግኝቼ በፊታችሁ ሞገስን አግኝቼ እንዲሆን ጌታ ይሆን እኔ ባሪያም አትለፈኝ ነው ብሎ ያስቀመጠው። ስለዚህ ይሄ የሶስትነቱና የአንድነቱን የመለኮቱ ምሳሌ ነው እና አብርሃም ያው ሰይጣን ተመቂቶ የመልካም ነገር ምቀኛ፣ በደም ታሪኩን የምታውቁት ሰዎች፣ የመልካም ነገር ምቀኛ ሰይጣን እንግዶችን ወደሱ እንዳይመጡ ከልክሎ ነበር እና ምን አለ፣ በስተ መጨረሻ ምን አደረገ? ይሄ በሶስት ሰዎች አምሳል ተገለጠ። ከዛ በኋላ ግን ይሄ ምንድን ነው የሚያስይዘው ልክ እኛ በምክረ ዲያብሎስ ሄዋን ዕፀ በለሱን በልታ አዳምን እንዳበላችሁ ሁሉ ምንድን ነው እንግዲህ በዲያብሎስ ተንኮል ምን አደረገ? አብርሃም የሚጠብቃቸው የነበሩት እንግዳ እንግዶች ቀርተዋል እና ያንን ነገር እግዚአብሔር አምላክ ምን አደረገለት? በሶስት ሰዎች አምሳል ተገልጦ እሱ ይጠብቀው የነበረ እንግዳ በላይ ምንድነው ታላቅ ክብር ማግኘቱን ሲያጠይቅ እንደዛ በዛ በሶስት እንግዶች መካከል በሶስት እንግዶች አምሳር፣ ተገለጠለት ከዛ ግብረ አካላዊ ያለው ይህንን ነው። ይህ ምሳሌ ነው እንግዲህ ሶስት መስፈሪያ ስንዴ የሶስትነታቸው ምሳሌ ነው። አንድ ሆኖ መናገሩ ደግሞ የአንድነታቸው ምሳሌ ነው። ለምን? ከዛ በኋላ ከስምንት ዘጠኝ ላይ ሚስት ሳራ ወዴት አለች ብሎ ስለሚጠይቁት ከሶስቱ አንዱ ሳይሆን ሶስቱም እንዳንድ ነው የጠየቁት ብሎ